ጋዜጠኛና ኮሜንታተር ማርቆስ ሄደስ ይባላለሁ ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል ሰባ ሳምንት ጠብቋል በዚህ ሂደት ማርክ ፈረጆቹ የብላንደር ሚስቴክ ሚሉት አይነት ስህተት ነው። ምክንያቱም ምናልባት ግን ሄኖክ አበበ ጨዋታውን በፊሽጋቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕርሚየር ሊግ ጥሩ ማስታወቂያ የሚሆን። ሰላም እንዴት አላችሁ እየተከበራችሁ አድማጮቻችን። ይህ የግሎባል ስፖርት ከማርቆሴቲያስ ጋር የሚል ፕሮግራማችን ነው። እንግዲህ ከእናንተ ጋር ቆይታ የምናደርግ የሆነ ዛሬ የምንመለከተው ከኢትዮጵያ እግር ኳስ ጋር የተገናኘ መረጃ ነው። በሊግ ደረጃ የኢትዮጵያ እግር ኳስ መከናወን የጀመረው መቼ ነው የሚለው ከ1936 ጀምሮ እንደሆነ ይታወቃል። የኢትዮጵያ ሻምፒዮና እስከ 1989 ድረስ በዚህ አይነት መልኩ ሲከናወን እንደነበር የሚታወስ ነው። ብዙ ትውዝታዎች አሉ። በእነኚህ ዓመታት ከ1936 እስከ 1989 ባሉት አመታት ማለት ነው። እና የፎርማቱ ባህሪ ወይም የውድድሩ ባህሪ ሁሉም ቡድኖች በከተሞቻቸው ነው ጨዋታቸውን የሚያከናውኑት ወይም ውድድራቸውን የሚያደርጉት። ከዛ በኋላ አንድ ወይም ሁለት ክለቦች ወይም ቡድኖች አሸናፊ ሆነው ከየከተማቸው ከዛ በኋላ በተመረጠ ሜዳ ላይ ነው ጨዋታዎቻቸውን ውድድራቸውን የሚያከናውኑት። አሸናፊ ቡድን ኢትዮጵያን በመወከል በአፍሪካ ሻምፒየንስ ሊግ ላይ የሚቀርብ ወይም በካፍ ሻምፒየንስ ሊግ ላይ በአብዛኛው እንግዲህ አዲስ አበባና ድሬዳዋ ላይ ነው እነዚህ የማጠቃለያ ውድድሮች የሚከናወኑት። ይሄ ውድድር እንግዲህ በጣም ብዙ ጥሩ ጎን ነበረው። በወቅቱ የአካባቢ ተሰጥኦ ወይም ደግሞ በየአካባቢ ተሰጥኦ ያላቸውን ተጫዋቾች ለማፍራት ያስችላል። ምክንያቱም ክለቦች በዙሪያቸው ያሉትን ቦታዎች ነው የሚመለከቱት ቢያንስ እስከ 230 ኪሎሜትር ድረስ ያሉ ራዲየሶች ነው የሚያዩት። ከዛ ውጪ ዳኞች በነፃነት ነው የሚያጫወቱት የከተማቸው ከመሆኑ አንጻር። ኢቨን የኢትዮጵያ ሻምፒዮና ላይም በተመሳሳይ የማጠቃለያ ውድድር ሲከናወን የዚህ አይነት ስሜት ነበር። እንደዚሁም ደግሞ ብዙ ከጉዞ ጋር የተገናኘ ጉዳይ የለም። ብዙ ጉዞ ባልበዛ ቁጥር ተጫዋቾች፣ ቡድኖች፣ እንደዚሁም አሰልጣኞች የሪከቨሪ ታይም ወይንም ደግሞ የማጋገሚያ ጊዜ ያገኛሉ። ከአንዱ ጨዋታ ወደ ሌላ ጨዋታ ዝግጁ ይሆናሉ ማለት ነው። ከዛ ውጪ ከሜዳ ጋር ተያይዞ የሚፈጠርባቸው ችግር እንደሌለ ምንም ጥያቄ የለውም። እንግዲህ ከ1989 ከ1936 ጀምሮ የኢትዮጵያ ሻምፒዮና ከተከናወነ በኋላ ከ1990 እስከ 2012 መጋቢት ወር ድረስ ኮቪድ እስኪመጣ ድረስ የኢትዮጵያ ፕሪሚየር ሊግ ሲከናወን መቆየቱ ይታወቃል። ድንገት የተወሰነ ውሳኔም ይመስላል። በዚህ ረገድ እንግዲህ ለዚኛው ፎርማት ለኢትዮጵያ ፕሪሚየር ሊግ መነሻ ምክንያት ተደርጎ የሚወሰደው አና ከሰሞኑ እንደምንረዳው ከውጭ የተኮረጀ አይነት ፎርማት ነው ቡኖች በሜዳቸው እና ከሜዳቸው ውጭ እንዲጫወቱ የሚል ነው እንግዲህ በወቅቱ የተለያዩ አከራካሪ እርሶች ተነስተዋል። አንዳንዶች ጥሩ ነው ሲሉ፣ ሌሎች ደግሞ በስጋት ስሜት የሚያቀርበ አሉ። ወቅቱ ሊጠበቅ አይደለም ለክለቦች ትልቅ አደጋ ነው ያለው የሚል ነገር ሲናገሩ ነበር በጋይዝጣ ደረጃ ጋዜጠኞች የራሳቸውን አቋም ይዘው እንደነበር የምናስታውሰው ነው። ያው ከአውሮፓ የተኮረጀ ፎርማት ነው ሮሜ እንዳዌ ይበልጥ ያው ከእንግሊዝ ፕሪሚየር ሊግ የተኮረጀ እንደሆነ ከዚያም እርግጠኛ መሆን መናገር ይቻላል። በወቅቱ እንግዲህ ይህንን ፎርማት ወይም በዚህ ቅርጽ ውድድሩ ይከናወን ያሉ አካላት በምክንያትነት የሚያቀርቡት በየክልሉ ያሉ ወጣት ተጫዋቾች የብሔራዊ ቡድንና የትልልቅ ክለብ ክለቦች ተጫዋቾች በየክልሉ ሲሄዱ እነኚህ ታዳጊዎች ነገ በክለብ ደረጃ በሀገር ደረጃ መጫወት የሚችሉ ተጫዋቾች እነኚህን ተጫዋቾች እያዩ ይነሳሳሉ። እኮ ሰርቷል። በጊዜ ሂደት ከተለያዩ ክልሎች ትልልቅ ተጫዋቾች ሲፈሩ ተመልክተናል። እነኚህ ትልልቅ ተጫዋቾች በወቅቱ ከ1990 ጀምሮ በብሔራዊ ቡድን በትልልቅ ክለብ የምናውቃቸው ተጫዋቾች በየክልሉ መሄዳቸው የፈጠረ ተነሳሽነት ይታወቃል። በጣም ኢምፕሬስድ የሚሆኑት በየክልሉ ያሉ ወጣቶች ስታዲየም በመግባት እነሱን በቅርብ ርቀት በማየት ለመምዳቸውን ጨዋታቸውን በማየት የሆነ የሚፈጥረው ስሜት እንደነበር ጥያቄ የለውም። ግን በጣም ብዙ ችግሮችንም ይዞ መጥቷል። አንደኛው ያው ከጉዞ ጋር የተገናኘ ጉዳይ ነው። እንግዲህ በአብዛኛው ክለቦች 500 600 ኪሎ ሜትር ሳይቀር በመኪና የሚሄዱ ቡድኖች ነበሩ። መንገድ ላይ መኪና ይበላሻል። ከዛ ውጪ በጉዞ ተጫዋቾች ይዳከማሉ። ጊዜያቸውን በጉዞ ነው የሚያጠፉት። አንድ ምሳሌ እዚህ ላይ ማንሳት ከቻልን ሁለት ክለቦችን ሴሌክት እናርግና በምሳሌነት እንመልከት። ወላይታ ዲቻ ከወልዋሉ አዲግራት ዩኒቨርሲቲ ጋር የሚያደርጉት ጨዋታ አዲግራት ላይ ነው የሚከናወነው ብለን ብናስብ ወላይታ ዲቻ ከሶዶ ወይም ከቦዴቲ 350 ኪሎ ሜትር በክለቡ አውቶቡስ አዲስ አበባ ድረስ ይመጣል ቦርኑ። ከዛ በኋላ አዲስ አበባ ቆይታ አድርጎ በአውሮፕላን ከአዲስ አበባ መቀሌ ድረስ ይሄዳል። ከዛ በኋላ ከመቀሌ በመኪና ከመቶ ኪሎ ሜትር በላይ ተጉዞ አዲግራት ይሄዳል። አዲግራት ላይ እንደነገ ጨዋታ ካለ ዛሬ ገብቶ ያድራል። ወይ ከሰዓት በኋላ እንደ ነገሩን ልምምድ ሊሰራ ይችላል ወይም ገብቶ አድሮ በነጋታው ልምምድ መስራት የሚችልበት እድል ካለ ከጨዋታው ሁለት ቀን አስቀድሞ የሚደርስ ከሆነ አንደኛውን እረፍት ማድረጊያ ሁለተኛውን ልምምድ መስሪያ ሊያደርግ ይችላል። እዛ የጨዋታ ሁለት ያው ዘጠኝ ሰዓት ላይ ነው የክልል ጨዋታ ጨዋታውን ያከናወናል። ሞስሮ ብሬዛው ነው የሚያድረው ከዛ በኋላ ወላይታ ዲቻ በነጋታው ከአዲግራት ተነስቶ በመኪና ከ100 ኪሎ ሜትር በላይ መቀሌ ይመጣል። ከዛ ከመቀሌ በአውሮፕላን ተጉዞ አዲስ አበባ ይመጣል። ከአዲስ አበባ ደግሞ በክለቡ አውቶቡስ እስከ ሶዶ ወይም ቦዴቲ 350 ኪሎ ሜትር ድረስ ይሄዳል እና በዚህ ጊዜ ውስጥ ሶስት ቀን ወይም አራት ቀን ከጉዞ ጋር እየተያያዘ ሊሆን ይችላል። ይሄ ደግሞ በፐርፎርማንስ ላይ በሪከቨሪ ላይ ያልተረጋጋ ሂደት ውስጥ የማሳለፍ ነገር ውስጥ ሊገባ ይችላል እና ይሄ እንግዲህ አንደኛው ምሳሌ ሊሆን ይችላል እንጂ ብዙ ክለቦች የዚህ አይነት እጣ ፈንታ ሊገጥማቸው ይችላል። ምናልባት የሳምንት ጋፕ ከሌለ በአንድ ጨዋታና በሌላ ጨዋታ መካከል አስቸጋሪ ነው። ሆን አንዳንድ ጊዜ ውድድሩን ክረምት ላይ ላለማጠናቀቅ ወይም በጊዜ ለመጀመር በጊዜ ለማጠናቀቅ ሲባል በአብዛኛው ቶሎ ቶሎ ውድድሩን የጨዋታዎችን ጋፍ በሶስት ቀን በአራት ቀን የማድረግ ነገር አለ እና ብዙን ጊዜ አሰልጣኞች የሚሰጡት ምክንያት አለ። ውጤት ሲያጡ፣ በጉዞ ምክንያት ተዳክመናል፣ ከአንደኛው ጨዋታ ወደ ሌላኛው ጨዋታ ታክቲካዊ የሆነ ኮሬክሽን ማድረግ ወይም ማስተካከያ ማድረግ አልቻልንም የሚል ምክንያት ያቀርባሉ። ከዛ ውጭ ያው ለክለቦች እና ለአሰልጣኞች ሰበብ መፍጠሪያ ነበር የሊጉ ባህሪ። ይህንን በተደጋጋሚ ተመልክተናል። በተለይ ሽንፈት ሲመጣ ውጤት ሲጠፋበት ሲወርድ ይህንን በሚገባው ማስተዋል ይቻላል። የዳኞች በራስ የመተማመን ስሜት በተለይ አዌይ ጌም ላይ ክልሎች ላይ በሚከናወኑ ጨዋታዎች ሃምሳ ሃምሳ ኳሶችን ከዛም ያለፈ ለእንግዳ ቡድን የሚገቡ ውሳኔዎችን ለባለሜዳ ቡድን የመስጠት ነገር አለ። ያንን ተከትሎ የእንግዳ ቡድን ቅሬታ በሚያቀርብበት ጊዜ ሶስት ነጥብ ይሻላል ወይ ህይወት ይሻላል አይነት በስጋት እንደሚያጫውቱ ዳኞች የሚያሳይ ምክንያት ነው የሚያቀርቡት ፣ ስለዚህ ከሜዳ ውጭ የሚጫወት ቡድን ብዙን ጊዜ በፍርሃት ስሜት ነው የሚጫወተው። ይሄ ደግሞ በሜዳው ተጫውቶ በሜዳው በመጫወቱ አድቫንቴጅ የሚወስደውን ቡድን ወይም ደግሞ የቡድኑ ተጫዋቾችና አሰልጣኞችን ፍታዊ ያለሆነ ውጤት እንዲያገኙ እና ዳኞች ላይ ጥገኛ እንዲሆኑ ኮምፒትስ እንዳያደርጉ ተፋካሪ እንዳይሆኑ ያደርጋቸዋል ይሄ አካሄድ ማለት ነው። በሜዳቸው ብቻ በመጫወታቸው የሚያገኙትን አድቫንቴጅ ተከቱ ነው ማለት ነው። ከምንም በላይ ደግሞ በተለይ ከዚህ ከኢትዮጵያ ፕሪምየር ሊግ ኦሜንዳ ወይ ፎርማት ጋር በተገናኘ ሁሊጋኒዝም ወይንም ደግሞ ስርዓት አልበኝነት በሚገባ ተመልክተናል። የአካል ጉዳት አይኑ የጠፋ እግሩ ላይ 50 ዓመት የሚቆይ ብረት የገባለት ደጋፊ የምናስታውሰው ነው። በተለይ ሊጉ ከተጀመረ ከ2 ዓመት በኋላ በ1992 ከዛ በ 2011 ይህንን በሚገባ አስተውልናል። የስራ ባህሪ ሆኖ ሊድ ኮሜንታተር ወይም ደግሞ እንደ ቀጥታ ስርጭት አስተላላፊ ከ2003 ጀምሮ በተለያዩ ክልሎች ሄጄ ያስተዋልኳቸው ብዙ ነገሮች አሉ። ባለሜዳ ቡድኖች በሜዳቸው ስለተጫወቱ ብቻ ሶስት ነጥብ እንደሚገባቸው ማሰብ፣ ከዛ ውጭ ሶስት ነጥብ ካገኙ ችግር የለም፣ ከተሸነፉ ግን ያው ሁሊጋኒዝም በአብዛኛው የስርዓት አልበኝነቱ ይኖራል። በደጋፊዎች መካከል እርስ በርስ ግጭት። በአብዛኛው ውጤታማ ነው በጸጋ የሚቀበሉ ቡድኖች አሉ። ከዛ ውጭ በደጋፊዎች መካከል ያለው ነቆራ አንዳንዴ ካልቸራል ሾክ አለው ለአንዱ ኖርማል የሆነ ሌላው እንደ መጥፎ ነገር ይታያል እና ውጤትን አብዝቶ መፈለግ ሌላው ትልቁ ምክንያት እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ይሄ እንግዲህ ምን ያስከትላል ያልን እንደሆነ በክለቦች መካከል የጥላትነትና የጥላቻ ስሜት እንዲፈጠር ያደርጋል። በደጋፊዎች መካከል መቃቃርና ለጸብ መፈላለግን ያስከትላል። ክለቦች ተገቢውን ውጤት አያገኙም። በዚህ ምክንያት አለአግባብ ሻምፒዮን መሆንና እንደዚሁም ደግሞ መውረድ አለመውረድ ያስከትላል። የፉክክር ሚዛናዊነት ችግርም ይፈጥራል። ዳኞችን ላላስፈላጊ ሙስናም ያጋልጣል። በተለይ በሻምፒዮንነት እና ለመውረድ ላለመውረድ በሚደረግ ትግል ውስጥ ብዙን ጊዜ ይህንን ነገር ታዝበናል። ሌላው እንግዲህ ከኢትዮጵያ ፕሪምየር ሊግ ጋር ተያይዞ የሜዳው ጉዳይ ነው። በትልቁ አሳሳቢ ሆኖ የቆየው ከ1990 እስከ 2012 በነበረው ውድድር እንግዲህ በአብዛኛዎቹ ሜዳዎቹ ምቹ አይደሉም፣ አፈር ናቸው። በአንድ ወቅት አቶ አብነት ገብረ መስቀል የቅዱስ ጊዮርጊስ ስፖርት ማህበር ሊቀመንበር እንዳሉት ጧት ጧት ለገበያ ከሰዓት በኋላ ለእግር ኳስ መጫወቻነት የሚያገለግሉ ሜዳዎች ናቸው፣ የክልል ሜዳዎች የሚል አስተያየት ንሰ ሰጠው ነበር። ወጣ ገባ፣ ወጣ ገባ የሆኑ ሜዳዎች ግጭ የበዛባቸው ሌቭሉን ወይንም ደግሞ በትክክል ሚዛናዊነትን ያልጠበቀ ወይንም ደግሞ ሌቭሉን ያልጠበቀ ያልተስተካከሉ ሜዳዎች በስፋት አስተውለናል። እንግዲህ ይሄ በትክክል የሚስተዋል ነው። እንግዲህ ይሄ ከ2013 የሱፐር ስፖርት የቀጥታ ስርጭት ከመጣ በኋላ ወደ ኢትዮጵያ ስታንዳርዱ ከፍ ያለ ሜዳ ስታዲየም ነው የሚፈለገው። ያው በኢትዮጵያ ያለው የስታዲየም ደረጃ ይታወቃል። ግን ባለን ነገር ሜዳዎችን ስንመርጥ ይህንን የሜዳዎቻችን ችግር በሚገባ አስተውለናል። በአብዛኛው እንግዲህ ውሃ ባቆረ ሜዳ ላይ መጫወት ነበር ከዚህ በፊት በጨቀየ ሜዳ፣ ፍጹም በማይመች ሜዳ። ይሄ ደግሞ ውጤት ያዛባል፣ የባለሜዳውን ቡድን ተጠቃሚ ያደርጋል፣ ተጫዋቾችን ለጉዳት ይዳርጋል፣ ቡድኖች የራሳቸው የጨዋታ መንገድ እንዳይኖራቸው በሜዳው ምክንያት ውጤት እንዲያጡ ያደርጋቸዋል። ተጫዋቾች እነኚህ ሜዳዎች ላይ ላለመጫወት ሲሉ ሆን ብለው አራተኛ ቢጫ ካርድ ካለባቸው አምስተኛ ቢጫ ካርድ በመመልከት ወደዚያ ላለመሄዱላ ጥረት ሲያደርጉ በሚገባ ማስተዋል ይቻላል። ዞሮ ዞሮ እንግዲህ ችግሮቹ ከዚህም በላይ የገዘፉ ናቸው። ምናልባት የስፖርት ቤተሰቦች ይህንን በተመለከተ የራሳቸውን አስተያየት ሊያደርሱን ይችላሉ። እንግዲህ ከ1990 እስከ 2012 የኢትዮጵያ ፕሪሚየር ሊግ በደርሶ መልስ ወይም ሆሜንዳዌይ ፎርማት ሲከናወን ብዙ ክለቦች በፋይናንስ ችግር፣ በተለያዩ ምክንያቶች ፈርሰዋል። እንግዲህ ሊጉ በስምንት ቡድኖች ለመጀመሪያ ጊዜ 1990 ነበር ሲከናወን የነበረው ኤልፓ ሻምፒዮን የነበረበት ጊዜ አንድ ክለብ ነበር ወይም አንድ ቡድን ነበር የወረደ ፐልፕና ወረቀት። ከዛ ውጭ ኮምቦልቻ ጨርቃጨርቅ፣ ጉና ንግድ፣ ድሬዳዋ ጨርቃ ጨርቅ እነኚህ የኢትዮጵያ ፕሪሚየር ሊግ 1990 ላይ ሲመሰረቱ ሲመሰረት ከነበሩ ስምንት ቡድኖች መካከል አራቱ የሚጠቀሱ ናቸው። በተለያየ ጊዜ በቀጣዮቹ ዓመታት ወርደው በዛው የፈረሱ ቡድኖች ናቸው። አንዳንዶቹ ተመልሰው መጥተው ከቆይታ በኋላ መውረዳቸው ይታወቃል። እንደ ጉና ንግድ፣ እንደዚሁም ደግሞ ኮምቦልቻ ጨርቃ ጨርቅ አይነት 1991 ወደ ፕሪሚየር ሊግ ያደጉት ምድር ባቡርና ሙገር ሲሚንቶ ከፕሪሚየር ሊጉ መውረዳቸውን ተከትለው እንደፈረሱ የሚታወስ ነው። ትራንስ ኢትዮጵያ እስከ 2003 በፕሪሚየር ሊጉ እንደነበር ይታወሳል። 1991 92 አድርጎ ማለት ነው። ወንጂ ኒያላ በዚህ ረገድ የፈረሱ ቡድኖች ናቸው በተለያየ ጊዜ። በእርግጥ ወንጂ በታችኛው የሊግ እርከን እንደሚወዳደር ይነገራል። አርባምንጭ ጨርቃጨርቅ 1995 የሊጉን ዋንጫ ሊያነሳ ቀጫፍ ደርሶ ዋንጫ ያጣ ቡድን ነው። በቀጣዮቹ ዓመታት አርባምንጭ ዳሽን፣ አሁን ደግሞ አርባምንጭ ከነማ ሆኖ በፕሪሚየር ሊጉ የተወዳደረ ይገኛል። ሀረር ቢራ ወደ ሀረር ሲቲ ተቀይሯል ከዛ በፊት እንግዲህ እነ እርሻ ወይም ደግሞ በኋላ ላይ ሽያሜን ቀይሮ እህል ንግድ እንደዚሁም ደግሞ በኢትዮጵያ ሚሊኒየም የኢትዮጵያ ሚድሮክ ፕሪሚየር ሊግ ላይ የነበረው ፊንጫ ስኳር 2003 ወርዶ በዛው ፈርሷል። ውሃ ስራ አሁን ወደ ኢትዮጵያ ንግድ ባንክ ተቀይሯል። በኢትዮጵያ ሚድሮክ ፕሪሚየር ሊግ ላይ የነበረ ቡድን ነው። ጥቁር አባይ፣ ደቡብ ፖሊስ፣ ሜታቦ፣ ዳሽን ቢራ፣ ለገጣፎ ለገዳዴ እነኚህ በሙሉ በአንድ ወቅት የነበሩ አሁን በሊጉ የማይገኙ በአጠቃላይ የፈረሱ ቡድኖች ናቸው። በእርግጥ ለገጣፈው ለገዳዲ ወደ ሸገር ሲቲ ከተቀየሩ አራት ቡድኖች አራት ቡድኖች መርጅ ሲያደርጉ አንድ ላይ ከተዋሃዱ ቡድኖች መካከል አንደኛው ነው። በአጠቃላይ 15 ቡድኖች በኢትዮጵያ ፕሪሚየር ሊግ 1990 ከነበሩ ቡድኖች መካከል 15 ቡድኖች ከፕሪምየር ሊጉ ወርደው በዛው ፈርሰዋል። እንግዲህ እነኚህ ክለቦች ሲፈርሱ የክለቦቹ አመራሮች በምክንያትነት የሚያቀርቡት ከአስተዳደር ጉዳይ የተገናኘ እንደዚሁም ደግሞ መውረዳቸውን ተከትሎ ተስፋ የመቁረጥ ስሜት ከፋይናንስ አቅም ጋር የተያዘ እንደዚሁም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን አሰራር ቅሬታ ስላላቸው እንደሆነ በተለያየ አጋጣሚ ሲናገሩ ሰምቷል። ሌሎች በዝቅተኛ የሊግ ርከን እየተወዳደሩ ያሉ አሉ። ቀደም ሲል እንደገለጽኩት ወንጂ ስኳር፣ ሀረር ሲቲ ወይም ሀረር ከተማ፣ መታራ ስኳር ጅማ አባጅፋር የ2010 ሻምፒዮን በዚህ ሰዓት ከ አንደኛ ሊግም ወርዶ በክልል ክለቦች ሻምፒዮና ሊወዳደር ነው የተዘጋጀ የሚገኘው። ጅማ አባቡና 2009 ከወረደ በኋላ ዳግም መመለስ አልቻለም፣ እሱም ወርዶአል ወደ ታችኛው የሊግ እርከን። ሰበታ ከነማ እንደዚሁም ደግሞ አንበሪቾ ዱራሜና ቆልቂጤ ከነማ፣ እነኚህ በታችኛው የሊግ እርከን እየተወዳደሩ የሚገኙ ናቸው። እንግዲህ ከ199 እስከ 2013 የኢትዮጵያ ፕሪሚየር ሊግ ሲከናወን የነበሩ ሂደቶች እነኚህ ናቸው። ዞሮ ዞሮ የስፖርት ቤተሰቦችስ የእናንተ ሀሳብ ምንድን ነው? የኢትዮጵያ ፕሪሚየር ሊግ ከ1992-2012 ሲከናወን ምን አይነት በጎ ጎን ነበረው? ምን አይነት አሉታዊ ጎን ነበረው? የትኛው ፎርማት የተሻለ ነው? የኢትዮጵያ ፕሪሚየር ሊግ ሲከናወን የነበራችሁ ትውስታ ምን ይመስላል? ይንም ሀሳብ አስተያየት አድርሱን። እንግዲህ መረጃዎቻችን ይህንን ይመስላሉ። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። አስራ ሰባት ሳምንት ምን ጠብቋል? በዚህ ሂደት ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ስኮል እኔ ያውሳና ሄኖ ካበበ ጨዋታውን በፊሽጋቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪምየር ሊግ ጥሩ ማስታወቂያ የሚሆን